በነገራችን ላይ በግምት አሰብኩኝና መሰለኝ የሚባሉ ቃላቶች ሙድ የላቸውን። ቤተሰብ ትንሽ ጠፋ ስላልኩኝ እንግዲህ ቻናሉ ቀዝቀዝ ስላለ ላይክና ሼር በማድረግ ቪዲዮን ጀምሩ። ዛሬ እንግዲህ እንዳያችሁት ቴዲ ብሩኬና ሀይሚዬን ይቅርታ ጠይቋል። ነገር ግን እኔ የእኔ ጥያቄ ይሄ ቴዲ የሚባለው ሰው እየጫካ ነው እንዲኖረውን ያደረገው ማለት ኢንተርኔት አይጠቀምም ነው ወይንስ ደግሞ ምንድን ነው? ወጣት ነው እንግዲህ ሶሻል ሚዲያ ላይ አለ ብዬ ተስፋ አረጋለሁኝ እና ከዚህ በፊት ሀይሚና ብሩኬ ያሳለፉትን ላይፍ የነበራቸውን ፍቅር አያቅም ነው እንግዲህ ዛሬ ይቅርታ ሊጠይቅ ሲመጣ ያቀረባቸው ሰበቦች በሀይሚና ብሩኬ መሀል የገባበት ምክንያት ብሩኬ እንደሚጨቁንሽ፣ እንደማያስብልሽ፣ እንደማይገባሽ ነበር የማስበው። በመጀመሪያ ሰው ሕይወት ውስጥ ልቅ ተብሎ ተገብቶ በይሆናል ወይንም ደግሞ መላመት ትታቃላችሁ፣ ቤተሰብ ጭንቅላታችሁ ላይ ዝም ብሎ የሚፈጠር ነገር። በእንደዛ ነገር ውስጥ ሰው ሕይወት ውስጥ አይገባም። በመጀመሪያ መጠየቅ እኮ ትችላለህ። ብሩኬ አይገባትም፣ አያስብላትም፣ ይጨቁናታል ብለህ ካሰብህ ከዚህ በፊት ሀይሚና ብሩኬ ያሳ ካለሁት ላይ ፍቅር እያንዳንዱ ነገር የማትመለከት ከሆነ መቼም ጫካ ካልሆንህ በስተቀር ሀይሚና ብሩኬን አታቃቸውም። ለማለት ይገብደኛል። እኔ እንደ ራሴ ማለት ነው። እኛና የኢንተርኔት ተጠቃሚ ነ እርግጠኛ ነ ወጣት ሰው ሆኖ ኢንተርኔት የማይጠቀም ሰው አለ እንዴ? እና ከዚህ በፊት ሀይሚና ብሩኬን አላቅም ነበረ። ልክ ሀይሚ የመንገድ ላይ እራሷን ስታ ወድቃ ወደ ቤት እጅ አስመጣ። ብሩኬን ደግሞ ሳየው በሱ ምክንያት መሰለኝ በጣም ተናደድኩኝ። ብትናደድም መጀመሪያ ይሄ የሀይሚ ሕይወት ነው መጠየቅ ነበረብህ። ሲቀጥል ደግሞ በይሆናል በቃ መሰለኝ። እነዚህ መሰለኝ የሚባሉ ነገሮች የሰውን ሕይወት ይበጠብጣሉ፣ ያደፈርሳሉ። ለሌላ ጊዜያችሁ። ሲቀጥል አሁን ሀይሚና ብሩኬ ሰላም ሆነዋል፣ ነገሩን ፈተውታል። አሁን በዚህ ሰዓት የመጣበት ምክንያት ወይም ይቅርታ ለ ለመጠየቅ ያሰበበት ምክንያት ባይገባኝም እኔ ግን የተረዳሁት ማለት ነው። በመጀመሪያም አንተ ሆነ ብለህ ነው እንጂ የምር ሀይሜና ብሩኬ መጀመሪያ ያሳለፉትን ላይፍ ወይንም ደግሞ የነበራቸውን ነገር ሳታቅ አደለም። ሌላ ደግሞ መናገር ምፈልገው ምንም እንኳን እንደዛ ቢሰማ ብሩኬ ለሀይሚ አይገባትም ብለ ቢሰማ ይጨቁናታል ብለ እንደ ብታስብ እንኳን በማንኛው ድፍረት ነው የመጣውን አበባ ብጭጭቅ አርገ የምጥለው? በማንኛው ድፍረት ነው ሻንጣን ይዘ ሀይሚ ቤት የምትመጣው? አታቃታለ ከዚህ በፊት ነው ሀይሚን ወይንስ ደግሞ ምንድን ነው ማለት ምን ለማለት ፈልገ ነው? ድርጊትህና ነገርህ እኮ ምንም አይገናኝም። ቤተሰብ ኤኒዌይስ እንግዲህ ዛሬ ብሩኬንም ሀይሜንም ይቅርታ ጠይቋል። ሄኖክ ነው ወደ ቤት ይዞት የመጣው። በመጀመሪያ ደረጃ ይቅርታ መጠየቅም መቀበልም ትልቅነት ነው። ይቅርባይነት መልካም ነው። ግን እኔ እንደተረዳሁት ከሆነ ሪል የሆነ ነገር እንደዚህ አይነት ነገር የለም በጭራሽ ማለት ነው ሲጀመር ሻንጣን ይዞ እስከ መምጣት የሰው ፍቅረኛ ያመጣውን አበባ እስከ መበታተን ሀይሚን ሌላ ስም እስከ ማሰጠት እስከ ማሰደብ ብዙ ነገር ማለት የሰው ልጅ የልቡን አድርጎ ይቅርታ ለእኔ በቃ ምንም አይመስጠኝም ሶ እዚህ ጋር እኔ ይቅርታ ቢለኝ እንኳን ኖርማል ይቅርታ ላረግለት እችላለሁ ያን ሰው ግን እስከ መጨረሻ ማየት አልፈልግም አንድ የተሰበረ ብርጭቆ መልሳችሁ ብጠግኑት እንደ ድሮ ሊሆንላችሁ አይችልም። ገባችሁ አይደል? የሆነ ሰው የልቡን ነገር ሰርቶ ይቅርታ ይጠይቃል። ይቅርታ ልትቀበሉ ትችላላችሁ፣ ግን እንደ ድሮ የሚኮን ነገር የለም። ሀይሚ ራሱ ተሳቀቀች ኮ እውነት፣ በጣም ፈርታ ሁላ ነበረ ሰሞኑን በተለይ ደግሞ ታውቃላችሁ። በእርግጥ ለበጎ ሊሆን ይችላል ይሄ ነገር የተፈጠረ። ወል ደግሞ ቴዲ ያው ድራማ እየሰሩ ነበር። በመጀመሪያም ሀይሚ ብሩቄ ቴዲ የምክክር ስራ ነበር የምሰሩትኝ ሄኖክም ጭምር ማለት ነው፣ እንጂ ሪል እንደዚህ አይነት ነገር የለም እንዴ። በሰው ቤት በተለይ ደግሞ ሴት ልጅ እንደመጨቆን ወንድ ልጅ የፈለገውን ነገር ማድረግ እንደሚችል እኮ ነው ትምህርቱ። ስታ ማለት ስናየ፣ እኔ ስረዳው የተረዳሁትኝ ሀይሚዬ እየተሳቀቀች በገዛ ቤቷ እየተሳቀቀች የሆነች እንደፈለገው ሻንጣውን ይዞ የሆነ ሰዓት ላይ ታመመች፣ ወደ ቤቷ ይዟት ሄደ። ግን ደግሞ በፈለገበት ሰዓት መምጣት መውጣት መግባት እንደዛ ብሎ ነገር የለም በመጀመሪያ ደረጃ ሪል እንኳን ቢሆን ይቅርታ መጠየቅህም ይቅርታውን መቀበላቸው መልካም ነው። ነገር ግን ቤተሰብ ቴዲያውን ቻናል ይከፈትለታል። ቻናል ስለፈለገ ነው የመጣው። ብዙ ጊዜ አታችሁ ከሆነ ቻናል የሚከፈትላቸው ሰዎች ማለት ነው በእንደዚህ መንገድ ነው የሚመጡት። ሲ በጣም ብዙዎቹ ና ቴዲያውን ቻናል ስለፈለገ መጣ። ከዛ በዚህ መንገድ አስተዋውቁት፣ ከኦዲንስ ጋራ ተግባባ። ዛሬ ደግሞ ያው እኛንም ኦዲንስንም ይቅርታ ጠይቋል። ሀይሚ ብሩኬን ይቅርታ ጠይቀዋል፣ እነሱም ይቅርታውን ተቀብለዋል። ኦዲንስም ይቅርታ ይቀበላል፣ ከዛ ቻናል ይከፈታል። ቤተሰብ ሌላ አዲስ ነገር የለም። ወል እኔ ሀይሚና ብሩኬ ደስተኛ ከሆኑ አንድ ቤት መኖር ጀምረዋል። ታቃላችሁ፣ ደስተኛ ከሆኑ ላይፋቸው ምናምን በቃ ጥሩ ከሆነ እኔ ችግር የለብኝም። የምሬ ነው። ስራም ቢሆን ግን ያው አንዳንድ ጊዜ እንደዚህ የሚያጣላ የሚያማት እነሱ አይጣሉም። ይሄን ማወቅ ያለባችሁ ግን ለስራው ወይም ለዩቱቡ ተጣልቶ ምናምን ፖስት የሚደረገው ነገር በተለይ አንዳንድ ልጆች ማለት ነው የምር ይጎዳሉ። እና ሀይሚዬና ብሩኬ ጉዞ ወደፊት ነው ይቀጥላል። ሀይሚ ሶስት መቶ ኬ ከዛ ብሩኬ ደግሞ ሶስት መቶ ሀምሳ ኬ ይገባሉ በቅርቡ። ብቻ ላይክና፣ ሸር ሰብስክራይብ እያደረጋችሁ ቤተሰቦች አበረታቷቸው። ቴዲሻም ነገ ባይከፈት ቻናሉ ተነጎዳ። ከዛ ያለ ያለ ይከፈትለታል። ቤተሰብ መጀመሪያ የቤተሰቡን መልስ ቼክ ይደረጋል ማለት ነው። ግን ሪል ትክክለኛ እውነት የሆነ ነገር እንደዚህ የለም ቤተሰብ የምሬ ነው። ቢኖርም ደግሞ ማንም ዝም አይልም፣ ማንም አይለቅም። ሀይሚ ለብቻዋ መብቷን ማስከበር ትችላለች። ማንም ምጥጓ መድረስ አይችልም። ገባችሁ አደለ? ሪል ቢሆን ሲቀጥል ሶሻል ሚዲያ ላይም አይመጣም እንደኔ ማለት ነው እና ግን እዚህ ጋ ከዛሬው የተረዳሁት መሰለኝ የሚባሉ ነገሮች በዘመሰለኝ ብዙ የሚያመሳስል ነገሮች አሉ። ገባችሁ አይደለም? መልካሙንም ሆኖም ጥሩንም ኦር መጥፎውንም የማትለዩበት አጋጣሚ ይመጣልና በሰው ሕይወት ግብት ብሎ መሰለኝ በሚል መበጥበጥም፣ መቁረጥም፣ መፍለጥም አይቻልም ቴዲሻ ማለት ነው። ሌላ ጊዜ ይሄ መሰለኝ የሚባሉ ነገሮች ስለማያዋጡ ኦር ደግሞ በብሩኬ ማንም አይቀየርም። ለሀይሚ ማንንም ማለት ነው። ማንም ወንድም ቢመጣ እኛ አንቀበልም። አንተኮ በሰዓቱ ስትል የነበረው ኦ ማይ ጎድ! ሌላ እንፈልግልሃለን። እና በሃይሚና በብሩኪ እንዳትቀኑ፣ አደራችሁን፣ አደራችሁን በዙሪያችሁ ያላችሁ ሰዎች ማለት ነውኝና፣ ቤተሰብ ላይክና ሸር አድርጉልኝ ፕሊስ። ያው ሰሞኑ ስለጠፋው ቻና ላይ ቀዝቅዟል።